የኔ ውዶች የኔ ጨረቆች የኔ ምናምኖች ጋይስ ስሙ፣ ቪዲዮዬን ሙሉውን አይታችሁ ላይክ አድርጋችሁ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ እሺ። ይሄ የእኛም ውጤት ነው። በተለይ ደግሞ የእኔ ሁሌንጆድ እንደ ጮኩኝ፣ ሲጣሉ ሳለቅስ ስጮ፣ ሲታረቁ ደግሞ እንደዚህ ደስ ደስ ደስ እያለኝ ማለት ነው። እኔ ዛሬ የተሰማኝን እናገራለሁ። ከፈለጋችሁ ቪዲዮዬን እዩ፣ ከፈለጋችሁ አትዩ፣ ደስ እንዳላችሁ ግን። በቃ ቪዲዮውን ኢዩ ላይክ አድርጉ፣ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁ እንዳረሱ። እኔ የምለው ጋይስ፣ ሀይሚና ቡራ አብረው ይደሩ፣ አብረው ይተኙ። በዚህ ተስማማላችሁ። እኔ ግን እንደ ሴት እንደ ሴት እኔ ግን እንደ ሴት እንደ ሴት፣ ምን ትያለሽ ሀኒ አንቺ ብትሉኝ፣ ፍራንክም ቢሆን አብረው አንድ አልጋ ላይ ተኙ አልልም እውነት አለልም። ይቅርታ አድርጉልኝ እና እንደዛ የምትሉ ካላችሁ አላቅም። እኔ ግን ማለት ነው ሴት ስለሆንኩኝ የሴት ክብር ያስጨንቀኛል። ቦራ በስነስርዓት ቃል ኪዳን አስሮ ቃል ገብቶ እኔ ወድሻለሁ አፈቅርሻለሁ ብሎ ቤተሰቦቿ ጋር ሽማግሌ ልኮ ከዛ በኋላ ኒካ ካረጉ በኋላ ኖ ፕሮብሌም ሳ ኒካ ካረጉ በኋላ ከፈለጉ ይተኙ። እሱንቻ እንከታተላቸው። አለበለዛ ግን እኔ የሴት ክብር ያስጨንቀኛል። በተለይ ደግሞ የሀይሚዬ ክብር የጨረቃዬ ክብር ያስጨንቀኛል ጨረቃዬ ትልቅ ደረጃ እንድትደርስ ነው እንጂ የምፈልገው። በእንደዚህ አይነት ነገር ሰዎች እንዲስቁባት፣ ሰዎች አታክ እንዲያደርጓት አልፈልግም። ሌላው ደግሞ ማለት ነው ጋይስ፣ ለምን አንድ መፍትሄ አንፈጥርም? ቡራና ሀይሜ ቡራና ሀይሜ አንድ ቤት ውስጥ ቡርኬ ቡራ ፍራሽ ላይ አልጋ ላይ ፍራሽ እና ሶፋ ላይ ከሚተኛ ባይዘወይ ይጎዳል። ፍራሽ ላይ ስትተኙ የደም መርጋት ምናምን ያጋጥማል። ምክንያቱም እንደፈለጋችሁ ሰውነታችሁ ዘና ስለማይል ማለት ነው ሶፋ ላይ ስትተኙ ፍራሽ ላይ ደግሞ መሪ ላይ ስትተኙ ደግሞ አይመችም፣ እንደ አልጋ ማን እንደ አልጋ ጋይስ አይመችም። ኦኬ ሶ ተደራራቢ አርጋ ያሰሩና ተደራራቢ አልጋ ያሰሩና ቡራ ከላይ አይሚገታች ይተኙ፣ በቃ ታቃላች። መዳም ቤት ምናምን ብዙ ከዳማ ያለበት ቤት ላይ ምናምን ሚሰራ አለ ድሮ። እኔ የሆነ ቤት የምሰራበት ቤት ነበረ፣ እንደዚህ በፊት መጀመሪያ የምሰራበት ቤት ማለት ነው። ተደራራቢ አልጋና አስቡት፣ አራት ነን፣ አራት ከዳማ ነን አንድ ቤት ውስጥ እና በፊት ማለት ነው፣ አሁን ሳይሆን በፊት ነው። ኦኬ ከዛ ሁለት አልጋ አለ ተደራራቢ፣ ተደራራቢ ከላይና ከታች ነው የምንተኛው ማለት ነው። እና እኔ ከታች ስለምንተኛው ሁሌ በጣም ሐሳብ ይሆንብኝ ነበረ። ከላይ የምትተኛው በጣም ወፍራም ነበረች፣ እና ወይኔ ብትፈጠፈጥ ብዬ ራሴን ስለዋለው ላይ ላይ ምን እንደሚፈጠር ምናምን። እና ምን ልላችሁ ፈልጌ ነው ቡራ፣ እና ሃይሚን ለምን ተደራ እና ቡራና ሀይምዬ ተደራረቢ አልጋ ላይ ተኙ ማለት ነው። እና ቡርኪ ግን በዚህ አጋጣሚ ሳላደንቅ አንተን ሳላደንቅክም ሳላ ደንቅክም ሳላ ከብርህም ማለፍ አልፈልግም። በጣም ለሴት ልጅ ያለ ክብር ብዙ ጊዜ ዩቱብ ከጀመርክ ጀምሮ ሳይክ ሀይምን ብቻ ሳይሆን ማንኛውም በዙሪያ ከሚመጡ ሴቶችን በጣም ሪስፔክት የምታረግበት መንገድ በጣም የተለየ ነው እና ዋላ አይ ላቭ ዮር አቲቲውድ አይ ላይክ ዮር አቲቲውድ ያንተን ባህሪ እወደዋለሁ፣ ያንተን ባህሪ አደንቃለሁ። እንደዛ ነው። ልክ ነኝ። እንግሊዝኛው ጥሩ ነው ምንም። በዚህ አጋጣሚ ጋይስ እንግሊዘኛ መማር የምትፈልጉ ማለት ነው፣ ኦንላይን ላይ መማር ትችላላችሁ። ቬሪ ቬሪ ኢዚ ኢዚ መማር ትችላላችሁ። አፕሊኬሽኑ አለ፣ እንትን ላይ ቴሌግራም ግሩፕ አለ፣ ሰብሰብ ብላችሁ መማር ትችላላችሁ ማለት ነው። መማር ለምትፈልጉ እህቶቼ ማለት ነው። በዚህ አጋጣሚ መልእክቴን ማስታወቂያ ለስራ ብዬ ነው። ሌላው ደግሞ ቡራና ሀይሚ በቃ እንጃ ወልዳችሁ ተጋብታችሁ አንድ ላይ ሆናችሁ ወልዳችሁ ከብዳችሁ ብዙ ብዙ ትልቅ ደረጃ እንደምትደርሱ አልጠራጠርም። አሁንም ቢሆን ቡራኔ የምፈራውና የምሰጋው ነገር ስለ ልጅቷ ነው። ስለ ልጅቷ ምንም አይነት መንገዶች ላይ ምንም አይነት መልኩ መጥታ ስለ አንተ ምንም አይነት ነገር ለማብራራት ኤክስፕሌን ለማድረግ ብትመጣ፣ በቃ እንዳሰማት ልጅቷ እንዳታወራት፣ እንዳታገኛት በቃ ህይወትክ መረበሽ የለበትም። እኔ እቺ ልጅ አግኝቻት ነገሮችን አስተካክላለሁ ስትል ትላንትና ቪዲዮ ላይ ሰምቻለሁ። እና መሆን የለበትም መሆን የለበትም። ልጅቷን በጭራሽ ማግኘት የለብም። ልጅቷ ከአንተ ህይወት ምንም ነገር የላትም፣ አታስፈልግህም። ከህይወት እንደዚህ አይነት ሰዎችን ማራቅ ነው ያለብክ። የራስክን ላይፍ መኖር ነው ያለብክ ከጨረቃዬ ጋር ብቻና ብቻ ግንኙነትክም፣ ሁሉም ነገር ላይፍክም፣ መመካከርም ከእሷ ውጪ ሌላ ሰው እንዳታመጣ። በቃ እሷ ለአንተ በቂ ናት። ሀይሚ ባይዘው እንደ ትንሽነቷ አይደለችም። በጣም አይምሮዋ በጣም አሳቢ ናት። ብዙ ቪዲዮ ላይ ካያችኋት በጣም ነው ስለ ቡርክ የምትጨነቀው። ስለ ቡራ በጣም ታስባለች። ሺዝ ቬሪስ ማይት አይሌክት ፎርም ማይንድ ማይንዷን ጭንቅላቷን በጣም ነው ማደንቅላት ነው። በጣም ጎበዝ ልጅ ናት እና ከእሷ ውጭ ወደ ሌላ እንዳትሄድ። ሌላው ግን እህቶቼ፣ እናንተ እንደ ሀሳብ ማስቀመጥ የምትፈልጉት ነገር ካለ ኮመንት። እኔ ግን አብረው ይተኙ አብረው አንድ አልጋ ላይ ደሮ አልልም። ሴትና ሴት ደግሞ ክብሯ ሊያስጨንቃት ይገባል። ለሴት ልጅ ትልቁ መሰረቷ ክብሯ ነው። በዛ ላይ ደግሞ እኛ ኢትዮጵያኖች ታውቃላችሁ፣ ባህል አጥባቂ ነን። ወግ የሚባል ነገር አለ። በቃ ክብር የሚባልም ነገር ስላለ ቀለበት አድርጎ እስከዛ ድረስ ግን እስከረጅም ጊዜ ሶፋ ላይ ከሚተኛ ተደራራቢ አልጋ ያሰሩ። ካልሆነ አለያ ግን ቶሎ ቀለበቱን ድርግ አድርገው እንደው አንድ ላይ መኖር ቢጀምሩ እሰየው፣ እፍ እንል ነበር እኛም። ቡርክ ያስብበት። የእውነት ቀለበት አርግ፣ ሁሌ እስከ መቼ ሶፋ ላይ ይተኛልክ? እንደውም እስከ መቼ ሶፋ ላይ ይተኛል? ንገረን እስኪ። እስከ መቼ መሆን የለበትም መሆን የለበትም። ስለዚህ ቀለበቱን አርገህላት፣ ሰተት ብለ ገብታ እችን የመሰለች ወርቅ የግልህ አርገህ መኖር ነው የኔ መለሎ የኔ ወርቅ ብለክ ፋ ብለክ መኖር ነው። ፀባ የሰናዩዋ ፍቅር ሰጪዋ ሰው አክባሪዋ ሃይሚን እቅፍ ድግፍ አድርገህ የራስህ አድርገ መኖር ነው። ይሄ ነው የምለው። ጋይስ እናንተ ማሳብ አስተያየት ካላችሁ አስቀምጡልኝ ውዶቼ። ዛሬ ትንሽ ቢዚ ቢዚ ሆኛለሁ፣ የእውነት በጣም ቢዚ ሆኛለሁ። ቪዲዮ በሰዓት የመልቀቅ አልቻልኩም፣ ትንሽ ስራ በዝቶብኛል። በጣም ሚዘምን እንጂ አላውቅም። ብቻ በቃ ዛሬውን ነገር ማይቺ በጣም ውስጥ የተረብሾ ነበረ። ቅድምና ቀን በለቀኩት ቪዲዮ ድምጽ ጥሩ አልነበረም። ብዙዎቻችሁ ምን ሆነሽ ነው ምን ነው እያላችሁ ነበር። ታውቃላችሁ እኔ ውጭ ብዙ ጊዜ መኪና ይዤ እወጣለሁ፣ እና የሁን ነገር አየሁኝ። እንዲህ ብዬ እዚህ ጋር ማውራት አልፈልግም። በቃ ውስጤ ጥሩ ስሜት አልሰማኝ፣ መንገድ ላይ ሲሄድ ነው። ለዛ ነው ውዶቼ፣ ሰላም ነኝ አሁን። እወዳችኋለሁ። ባይ ባይ። ለጠየቃችሁኝ ብዬ ነው ባይ።